በማምሻ የእንግሊዝ ተስፋ የሆነው አጥቂ በቆመ ኳሶች አጠቃቀሙ እየተሞካሸ የሚገኘው ተጫዋች። ሰላም ሰላም! ወደ የፉትቦል ማዕድ ተከታዮች እንዴት አላቸው? ፉትቦል ማዕድ ዘውትር ወደ እናንተ በእግር ኳስ አጫጭር መረጃዎች፣ ፕሮፋይል ነክ በሆኑ ጉዳዮች እና ቀጥታ ስርጭት በሰነዳቸው ጉዳዮች ወደ እናንተ እየተደረሰ ይገኛል። አሁንም የእንግሊዝ ፕሪሚየር ሊግ ተጫዋቾችን የተመለከቱ የፕሮፋይል መረጃችንን በቀጥታ ስርጭት ልናጋራችሁ ወደናል። በዚህ መተናል በዳሳችን ማንችስተር ዩናይትድን፣ ብራይተንን እና አርሰናልን እናገኛለን። በነዚህ ክለቦች ውስጥ ሶስት ያልተነገረላቸው የተዳሰሰ የሚዳሰሰ ህይወት ክፍል ያላቸውን ተጫዋቾች ነው የምንቃኘው። አብሮነታቸው አይደለም። ፕሮግራሙን ላይክ፣ ኮሜንት፣ ሰብስክራይብ እና ሼር በማድረግ ለሌሎች እንዲደርስ እንድታደርጉ እንጠይቃለን። ከስደት እስከ ኦልድትራፎርድ በማምሻው የእንግሊዝ ተስፋ የሆነው አጥቂ ብሎም በቆመ ኳስ አጠቃቀሙ እየተሞካሸ የሚገኘው ተከላካይ። በማምሻው የእንግሊዝ ተስፋ የሆነው ዳኒ ዌልቤክ ከ23 ቀናት በኋላ 35 ዓመት የሚሞላው ዳኒ ዌልቤክ በብራይተን አስደናቂ ጉዞ እያሳለፈ ይገኛል። በዚህ የውድድር ዓመት በእንግሊዝ ፕሪሚየር ሊግ 6 ግቦችን ያስቆጠረው አጥቂው ለ629 ደቂቃዎች ሜዳ ላይ ቆይታ አድርጓል። በእንግሊዝ ፕሪምየር ሊግ ለረጅም ዓመታት ከተጫወቱ አንጋፋ አጥቂዎች መካከልም ስሙን ደምሯል። በቡድኑ ውስጥ ከሚገኙ ተስፈኛ ተጫዋቾች የተሻለ ግልጋሎት እየሰጠ የሚገኘው ዌልቤክ በአማካኝ በአንድ መቶ ሁለት ደቂቃ ልዩነት አንድ ግብ የሚያስቆጥር ተጫዋችም ሆኗል። በአስረኛ ሳምንት የእንግሊዝ ፕሪምየር ሊግ ብራይተን ሊድስ ዩናይትድን 3ለ0 ባሸነፈበት ጨዋታ አንድ ግብ ያስቆጠረው ዌልቤክ ከቢቢሲ ጋር በነበረው ቆይታ ከዚህ በፊት ካስቆጠርኳቸው ግቦች የበለጠ እያገኘሁ ነው። ያኔ የተሻለ አቅሜን ባሳይም ግቦችን አላገኝም ነበር። አሁን ብቁነት እየተሰማኝ ነው። ጠንካራና ትኩረት ማድረግ እፈልጋለሁ። ሌላው በራሱ ጊዜ ይስተካከላል ሲል ተናግሯል። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል በዚህ ወር መጨረሻ ሶስቱ አናብስት ከሰርቢያ እና ከአልባኒያ ጋር ለሚያደርጓቸው የዓለም ዋንጫ ማጣሪያ ጨዋታዎች የፊታችን ዓርብ ስብሰባቸውን ይፋ ያደርጋሉ ተብሎ ይጠበቃል። ከ2018 መስከረም ወዲህ ለሀገሩ አንድም ጨዋታ ያላደረገው የቀድሞው የማንቸስተር ዩናይትድ እና የአርሰናል አጥቂ በሊጉ እያሳየ ካለው አቋም የተነሳ ከሰባት ዓመታት በኋላ ለመጀመሪያ ጊዜ ጥሪ ይቀርብለታል ተብሎም ይጠበቃል። የቀድሞ የኒካስል ዩናይትድ ኮከብ አለን ሽረር እንግሊዝ በአሁኑ ወቅት ሃሪ ኬን በስተቀር የምትመግሃበት የፊት መስመር ተጫዋች የላትም፣ አንቶኒ ጎርደን ጃሮድ ቦውን እና ቡካዮሳካ ያንን ሚና መወጣት የሚችሉ ባለመሆናቸው ዌልቤክ የተሻለ ነው ሲል ምስክርነቱን መስጠቱን የዚህ ማሳያ ነው። ለእንግሊዝ በ42 ጨዋታዎች 16 ግቦችን ያስቆጠረ ዌልቤክ ከማንቸስተር ዩናይትድ አንስቶ ፕሪስተን ኖርዝ ኢንድ፣ ሰንደርላንድ፣ አርሰናል እና ዋትፎርድ፣ አሁን ደግሞ ብራይተን በተቃኘው የእግር ኳስ ህይወቱ እንደ ዘንድሮ ነገሮች መልካም ሆኖለት አያቁም ቢባል ማገነን አይሆንም። በአንድ የውድድር ዓመት ከአስር የዘለለ ግብ አስቆጥሮ የማያውቀው ዳኒ ዌልቤክ በዚህ ዓመት ግን ብዙ ርቀት የሚጓዝ ይመስላል። በአስር ጨዋታዎች ስድስት ግቦችን ከማስቆጠሩ በተጨማሪ በእንግሊዝ ካራባ ዋንጫ ደግሞ ለግብ የሆነ ኳሶችን አመቻችቶ አቀብሏል። ዌልቤክ አሁን ከብሔራዊ ቡድን ይልቅ ክለቡ ላይ ማተኮር ይፈልጋል። እዚህ ያለውት ቡድኑን ለማገዝና ለወጣቶች ልምድ መስጠት ነው ልምድ ለመስጠት ነው ይላል። ለእንግሊዝ ከተጠራሁኝ ጥሩ ነገር ማድረግ እችላለሁ። በእውነቱ ግን አሁን ይህ ነገር በሀሳቤ እንኳን አይመጣም፣ በማለት ጊዜ መልስ እንዳለው ተናግሯል። 35 ዓመት ሊሞላው ሶስት ሳምንት የቀረው ዌልቤክ እድሜው የገፋ ቢመስልም ሜዳ ላይ በሚፈጥረው ነገር የብራይተንም የእንግሊዝ ብሔራዊ ቡድንም ሌላ ተስፋ ሆኖ በማምሻው ተከስተዋል። ውድ ተመልካቾች በእንግሊዝ ፕሪምየር ሊግ የፕሮፋይል ነክ መረጃችን በቀጥታ ስርጭት ወደ እናንተ እየደረሰን ነው። በቅድሚያም ሶስት ተጫዋቾችን እናይበታለን። ባል ነው ጥንቅር ዳኒ ዌልቤክን በማምሻው ዕድሜ ያፈራው ያበራውን ኮከብ ዳስናል። ዳኒ ዌልቤክ በእንግሊዝ ፕሪሚየር ሊግ ከሚገኙ አንጋፋ ተጫዋቾች በአሁኑ ወቅት በሊጉ በከፍተኛ ደረጃ እየተጫወቱ ከሚገኙ አንጋፋ የአጥቂ መስመር ተጫዋቾች አንዱ ነው። እርሱ ባለበት የብራይተን ክለብ ሌላኛው አንጋፋ የተከላካይ መስመር ተጫዋች ሚልነርም እንደሚገኝ እናውቃለን። ዳኒ ዌልቤክም በዚህ አንጋፋ ዕድሜው ወደ ብሔራዊ ቡድን መጠራት ያደረሰውን ብቃት በ2526 የውድድር ዘመን እያሳየን ይገኛል። በጥንቅራችን መግቢያችን እንዳልነው ከስደት እስከ ኦልድትራፎርድ፣ በማምሻ እድሜው የእንግሊዝ ተስፋ የሆነው እንዲሁም በቆመ ኳሱ እየተሞካሸ የሚገኘው ተከላካይ አብሮነታቸው አይለይም። በዳሰሳችን አርሰናልን፣ ማንችስተር ዩናይትድን እና ብራይተንን የተመለከቱ መረጃዎች እያነሳን ነው። ፕሮፋይል ነክ የሆነ ጉዳዮች ላይ ነን። አሁን ደግሞ በቆመ ኳስ አጠቃቀሙ እየተሞካሸ የሚገኘውን ገብርኤል ማጋሌሽ እንናያለን። በቆመ ኳስ አጠቃቀሙ እየተሞካሸ የሚገኘው የአርሰናል ተከላካይ ስፍራ ተጫዋች ገብርኤል ማጋሌሽ ማን ነው? አርሰናል በክፍት ጨዋታ ግብ ማስቆጠር ሲሳ ነው። የመጨረሻ ካርዱ በማድረግ የሚመዘው ተጫዋች ሆኗል። ገብርኤል ማጋሌሽ የተወለደው በፍረንጆቹ 1997 በብራዚል ሳኦፖሎ ሲሆን የእግር ኳስ ህይወቱን የጀምረው ደግሞ በሀገሩ ክለብ አቫይ ነው። በ2016 ለፈረንሳዩ ክለብ ሊል ዝውውሩን ያደረገው ማጋሌሽ ወደ ክለቡ ሊል በ2018 ዳግም እስኪመለስ ድረስ ለፈረንሳዩ ትሮይስ እና ለክሮሽያው ዳይናሞ ዛግሬፍ በውሰት ተጫውቶ አሳልፏል። በ2020 ደግሞ ለሰሜን ለንደኑ ክለብ አርሰናል በ27 ሚሊዮን ፓውንድ ፊርማውን አኑሯል። ተጫዋቹ በአሁኑ ወቅት እየተጫወቱ ከሚገኙ ምርጥ የመሃል ሜዳ ተከላካይ ስፍራዎች መካከልም አንዱ ነው። ማጋሌሽ በፈረንጆቹ 23 ብራዚል ከቦሊቪያ እና ፔሩ ጋር ለነበራት የ2026 የዓለም ዋንጫ ማጣሪያ የወቅቱ ጊዜያዊ አሰልጣኝ በነበሩት አሰልጣኝ ፈርናንዶ ዲኔዝ የመጀመሪያ የብሔራዊ ቡድን ጥሪ መድረሱም እንዲሁ ይታወቃል። በአሁኑ ወቅት ደግሞ በ2526 ብራዚል ለዓለም ዋንጫ ማጣሪያ በምታደርጋቸው ጨዋታዎች በቀዳሚነት ተጠርተዋል። ከዚህ በኋላ ከጊዜ በኋላ ለብሔራዊ ቡድን ባደረጋቸው ስድስት ጨዋታዎች አንድ ግብ ማስቆጠሩ እንዲሁ ይታወቃል። ኃይል በተቀላቀለበት አጫወት ከፍተኛ በሆነ አካላዊ ጥንካሬና በአየር ላይ ኳሶች ባለው ብልጫ የሚታወቀው ማጋሌሽ ከእግር ኳስ ቤተሰቡ ከፍተኛ አድናቆት እየጎረፈለት ይገኛል። ማጋሌሽ በአሁኑ ወቅት በራሱና በተቃራኒ ቡድን የግብ ክልል ውስጥ የሚወስደ የበላይነት በብዙዎች እያስወደሰውም ነው። ከቡድን አጋሩ ዊሊያም ሳሊባ ጋር የፈጠሩት ጥምረትም ተቃራኒ ቡድኖች አርሰናል ላይ ግን ማስቆጠር ከባድ እንዲሆንባቸውም አድርገዋል። ማጋሌሽ ከመከላከል ሚናው በተጨማሪ አርሰናል በክፍት ጨዋታ ግብ በማስቆጠር በሚቸገርበት ወቅት የቆሙ ኳሶችን በማስቆጠር የአጥቂ ሚናን የሚወጣ የወቅቱ ምርጥ ተከላካይ፣ እንዲሁም በሰዓት አጠባበቁና በቦታ አያያዙ የሚደነቅ ለክለቡ የጭንቅ ሰዓት ደራሽ ተጫዋች እስከመሆኑ ደርሷል። አርሰናል በ2025/26 የውድድር ዘመን እስካሁን ካደረጋቸው አስር የሊግ ጨዋታዎች 25 ነጥቦችን በመሰብሰብ የሻምፒዮንነት ተስፋውን በማለምለም ቀጥሏል። በነ ጋብርኤል ማጋሌሽ እና ጓደኞቹ ሚና ማለት ነው። ጥረትና ትጋት ብሎም ወጥነት አሁን ላለበት ደረጃ ያደረሱት ማጋሌሽ በታሪክ ምርጡ የሁለት ሳጥን ወራሪ በሚል ሲታወስ የሚኖርበትን ስራ በላቀ ደረጃ እየሰራ አርሰናልን ወደ ዋንጫ ለማድረስ እየተጋ ይገኛል። ከስደት እስከ ኦልድትራፎርድ ውድ ተመልካቾች ፉትቦል ማዕድ ወደ እናንተ ዘውትር በአጫጭር እግር ኳስ መረጃዎች እና ፕሮፋይል ነክ በሆኑ ጉዳዮች በፌስቡክ፣ ዩቲዩብ እና ቲክቶክ እየደረሰ ይገኛል። አሁን ደግሞ ፕሮፋይል ነክ በሆኑ መረጃዎቻችን በቀጥታ ስርጭት ወደ እናንተ እየደረስ ነው። በዚህም ከስደት እስከ ኦልድትራፎርድ በማምሻ እድሜው ያበበውን አጥቂ ብሎም በቆሙ ኳሶች እየተሞካሸ የሚገኘውን ተከላካይ እየዳሰስ እንገኛለን። አሁን በመጨረሻ የምናነሰው ከስደት እስከ ኦልድትራፎርድ አማድ ዲያሎን ነው። አብሮነታቸው በድጋሚ ያለያን የማንቸስተር ዩናይትድ አፍቃሪያን ጥቁር ወርቅ ይሉታል። ይህችን ዓለም የተቀላቀለው እንደ ፈረንጆቹ ዘመን ሐምሌ 11 2002 በአፍሪካዊቷ አይቮሪ ኮስት፣ ኮት ዲቭዋር አቢጃን ከተማ ነው። የአንድ ወቅቱ ስደተኛ የአሁኑ የኦልድትራፎርድ ኮከብ አማድ ዲያሎ በልጅነቱ በስደት ወደ ጣሊያን ያቀናው አማድ ኳስን ማንከባበል የመጀመሪያ በታዳጊ ደረጃ የተጫወተበት ክለብም ቦካ ባርኮ የተሰኘ የሀገር ውስጥ ትንሽዬ ቡድን ነበር። በ2015 ወደ አታላንታ አቅንቶ በአታላንታ ወጣት ቡድን ውስጥ መጫወት ጀመረ። በእግር ኳስ የህይወት ጉዞ የተጫዋቹ የእግር ኳስ እድገት ቀጥሎ በ2019 ለአታላንታ ዋናው ቡድን መጫወት ጀመረ። በዋናው ቡድን ያሳየው ተስፋ ደግሞ ወደ ትላልቅ ክለቦች ትኩረት እንዲሳብ አደረገው። ይህም የማንቸስተር መንገድን የጠረገለት ጉዞ ነበር። የእንግሊዙ ማንቸስተር ዩናይትድ በጥር 2021 የዘውር ወቅት ኮትዲቫራዊውን የመስመር ተጫዋች የግሉ አደረገ። ነገር ግን ማንቸስተር ዩናይትድ በወቅቱ ብዙ አማራጭ ተጫዋቾች ስለነበሩት በውሰት ለስኮትላንዳዊው ክለብ ሬንጀርስ ሰጥቶት ነበር። ተጫዋቹ በ2022-23 የውድድር ዓመት ደግሞ ወደ ቻምፒዮንሽፑ ክለብ ሰንደርላንድ በውሰት ተልኮ በጥሩ ብቃት መጫወትና ተአምራዊ እግሮቹን ማሳየት ችሏል። ከስደት እስከ ኦልድትራፎርድ! ውድ ተመልካቾች ፉትቦል ማዕድ ፕሮፋይል ነክ በሆነ መረጃው በቀጥታ ስርጭት ወደ እናንተ እየደረሰ ነው። በዚህም ከስደት እስከ ኦልድ ትራፎርድ በማምሻ ዕድሜው የአበበውን አጥቂና በቆመ ኳስ እየተሞካሽ የሚገኘውን ተከላካይ አይተናል። አሁን ደግሞ ከስደት እስከ ኦልድትራፎርድ በተሰኘው ቅኝታችን አማድ ዲያሎን እያየን ነው። በ2022/23 በዚያው ዘመን ባሳየው ብቃትም የአመቱ የደጋፊዎች ምርጥ ተጫዋች የሚል ሽልማትን ማግኘት ቻለ። አማድ ዲያሎ ኮትዲቫር ያፈራቸው ይህ ጥቁሩ የእግር ኳስ ፍርጥ አማድ ዲያሎ አሁን ላይ ወደ ቀደመ ክለቡ ማንቸስተር ዩናይትድ ተመልሶ እየተጫወተ ይገኛል። አማድ አሁን በኦልድትራፎርድ ጥሩ ብቃት ላይ ከሚገኙ ተጫዋቾች መካከልም አንዱ ነው። በቅርቡ የፕሪሚየር ሊግ በተለይም የሚያስቆጥራቸው ግቦች በተደጋጋሚ ዩናይትድን አሸናፊ ያደረጉት ወይም ከሽንፈት የታደጉት ናቸውና በዩናይትድ ደጋፊዎች ትልቅ ቦታ እንዲያገኝም አድርጎታል። በቅርቡ የፕሪምየር ሊግ ጨዋታ ዩናይትድ በፎረስት ሁለት ላንድ ሲሸነፍ ጫና ደርሶ በአማድ ድንቅ ግብ መትረፉ ይታወሳል። ከትላንት በስቲያ በተካሄደው ማለትም በፕሪምየር ሊጉ አስረኛ ሳምንት ጨዋታ ዩናይትድ በፎረስት ሁለት ላንድ ሊሸነፍ ከጫፍ ደርሶ በአማድ ድንቅ ግብ መትረፉም እንዲሁ ይታወሳል። ለአይቮሪኮስ ወይም ኮትዲቯር ብሔራዊ ቡድንም ወሳኝ ተጫዋቹ አማዱ ፍጥነቱ፣ ኳስ ይዞ የተጋጣሚ ተጫዋቾችን በማታለል ወደ ግብ የሚቀየርበት ችሎታው እና በተለያዩ ቦታዎች የመጫወት ብቃቱ ተወዳጅና ተመራጭ እንዲሆን አድርጎታል። በማንችስተር ዩናይትድም ጥቁሩ ኮከብ ፈርጥ የሚል ስያሜ እንዲሰጠው ያደረገው ይኸው ነው። ከምንም በላይ ግን እስካሁን ካደረገው ይልቅ የሚያድግ ክህሎትና ነገ በኦልድትራፎርድ ምን ይሰራል የሚለው የዩናይትድ አፍቃሪያን ጉጉት ነው። ውድ ተመልካቾች በፕሮፋይል ነክ መረጃው ፉትቦል ማዕድ ወደ እናንተ እየደረሰ ይገኛል። እንደምታውቁት ፉትቦል ማዕድ ዘውትር በአጫጭር ፕሮፋይል ነክ እና ወቅታዊ ሁኔታዎችን በማከሉ መረጃዎቹ ወደ እናንተ በፌስቡክ፣ ዩቲብ እና ቴሌግራም ይደርሳል፤ እንዲሁም ቲክቶክ። ታዲያ ዛሬ ከስደት እስከ ኦልድትራፎርድ አማድ ዲያሎን በማምሻው እንግሊዝ ተስፋ የሆነውን ዳኒ ዌልቤክን በቆመ ኳስ አጠቃቀሙ እየተሞካሸ የሚገኘውን ጋብርኤል ማጋሌሽን ቃኝተናል። ሶስቱም ተጫዋቾች በእንግሊዝ ፕሪሚየር ሊግ በሚሳተፉ ክለቦቻቸው አንደኛው ለዋንጫ መሪነት የሚፎካከረው ቡድኑን በመምራት ሁለተኛው ደግሞ በእንግሊዝ ፕሪሚየር ሊግ እና በአጠቃላይ በእንግሊዝ የአጥቂዎች ሚና ረገድ እንደ አዲስ አበበው መገኘቱን ዳንዌል ዌልቤክን በደሰስንበት ጥንቅር አይተናል። የአፍሪካ የኮከብ ፍርጥንም ከስደት እስከ ኦልድትራፎርድ የደረሰ የእግር ኳስ ሕይወትን በአማድ ዲያሎ ዳሰናል። ውድ ተመልካቾች፣ ፉትቦል ማድ በእንዲህ አይነት ፕሮፋይል ነክ በሆኑ እና ሌሎች መረጃዎችን ባካተቱ ዝርዝር መሰናዶቹ ወደ እናንተ ዘውትር መድረሱን እንዲሁ ይቀጥላል። እናንተም ፕሮግራማችንን ላይክ፣ ኮሜንት፣ ሰብስክራይብ እና ሽር በማድረግ ለሌሎች እንዲደርስ ማድረሳችሁን ማድረጋችሁን እንዳትረሱ። አሁን የምንላለን በፕሮፋይል ነክ መረጃችን መለስ ብላችሁ የላይቭ ስርጭቱን ከኋላ በማስጀመር ከስደት እስከ ኦልድትራፎርድ አማድ ዲያሎን በማምሻው የእንግሊዝ ተስፋ የሆነው ዳኒ ዌልቤክንና ና በቆመ ኳስ የተሞካሸ የሚገኘውን ጋብርኤል ማጋሌሽን ከፉትቦል ማዕድ እንድትቀኙ ግብዣችን ነው። ሰላም።